ከሆነማ እዚህ መጨቃጨቁ ያስፈልግም። እኮ በቃ እኔ አምላካችሁ እንዳሉ አሁን ሁሉ ነው ማለት ነው። ኖ እንደዚያ ሳይ፣ ስማ፣ በስርዓት በስነ ስርዓት ታወራ እንደሆነ ማውራት ነው፣ ያለ እዛ ሌላ ነገር ምናምን ነገር ለማሸማቀቅ መሞከር ነገር ጠሩ አይደለም። ይሄ አንተ እኮ ነው ያሸማቀቅከና እኮ፣ ቱፒቲ ብለህ ቱፒቲ ብለህ ያሸማቀቅከና አንተ ነህ። ተማማ እንዴት ቤተ ክርስቲያን ውስጥ እናንተ ናችሁ እንጂ ታዲያ? እንዴት እዛ አይነት ባላ አትስሩ እኮ ነው ምላችሁ። ዘምር በቃ ሄድ፣ እናንተ ሌላ ክርስቲያን ይግባ። ዘምር ዘምር። ስለ ኳስ ያወራል። ኢብራሂምን እያወሩ ስለ ኳስ ያወራል።

ከየት አሁን ከየት ይመለሳል አሁን እኔ አሁን ኢየሱስን አምላክ ነው የሚል ክርስቲያን እኔ አምላኩ እንዳልሆንኩ ምንም ማራገጥ አይችልም። ሀቅ ብነግራችሁ ነገር ማለት ነው። እኔ ማለት እኔ ኢየሱስ ክርስቶስ አምላክ ነው ማለት በጣም ብዙ መዘዝ ነው ይዞባችሁ ይመጣውሽ እና እኔ እኔ አምላካችሁ እንዳልሆንኩ ምን ነው ሲማራገጣችሁ እሺ። አይ ሰው መሆኔ አይ ክርስቶስም ሰው ነው፣ ክርስቶስም እኮ ሰው ነው ተብሎ ነው አምላክ የተባለው። ሰው መሆነ ካላችሁ ክርስቶስም ሰው ነው ብለዋል ዮሐንስ ስምንት አርባ ላይ። ሌላ ምሮ ማስረዳት እኔ አምላክ እንዳለሁ ምሮ ነው ያረጋግጡት ከክርስቲያን አንጻር እሺ፣ አስተናግድ ሬሲ ከክርስቲያኖች በጣም ረገ እንዲህ አይነት ጥያቄ ሊመልሱ የትኛው አቅማቸው? ሰው እንዴት ወንድ ልጅ የተባለ አካል አምላክ ይላል? በፈጣሪ እንዴት አሁን እንዴት ሆኖ እንዴት እንዴት ታሰበላችሁ? እንዴት ታሰብ

አለህ አሎ አሎ እኔ አምላክ እንዳልሆንኩ ምሮ ማራገጫ ምንድን ነው? አንተ ሀሳብ በመጀመሪያ ጥያቄ ትክክል ነው። አዎ ትክክል ነው። አስወጣኝ፣ አስወረድከኝ። እንዴት ማስመልስ ከሆነ ወረድ አይቀርም። እኔ አምላክ እንዳልሆንኩ ምሮ ማራገጫ አንተ አምላክ እንዳልሆንክ የአንተ አምላክ እንዳልሆንኩ ያው በዚህ ላይ ገብተህ እየለፈለፍካል እንዲ፣ አንተ እንዴት አምላክ ልትሆን ይችላለህ? ወረኛ ነህ አንተ። በቅርቡ ተጓዥ ነህ ብራዘር አዘር። ህፃን ደግስ ወረኛ ይለኛል። ክርስቶስ መቶ ምን በምልክ ቋንቋ ነበር ሲያወራ የነበረው? ወረኛ ይላል። እንዲህ ምን አይነት ልጅ ነው? ፈጣል። ክርስቶስ መቶ በምልክ ቋንቋ ነው ወደ ሀዋሪያት ሲያስተምራቸው የነበረው ወይስ በሙድ ነው እንደዚህ ሲጓቡ የነበረው? እንዲህ እኔ አምላካችሁ እንዳልሆንኩ የሚያረጋግጥ ክርስቲያን አለ? እስኪ መልሱ። ክርስቶስ ክርስቶስ አምላኬ ነኝ የሚል ስቲል ማራገጠላችሁ ነገር ክርስቶስ ነው። ክርስቶስ አምላኬ ነው ማለት ይሄ ሰው የተባለ አካል አምላኬ ነው የሚል ሰው እኔ አምላክ እንዳልሆንኩ እስኪ ያስረዳኝ። እኔ የእናንተ አምላክ እንዳልሆንኩ አስረዳኝ እስቲ እሺ። ስማ፣ አህመድ ጉንፋን ሊላክብህ ነው መሰለኝ በቅርቡ ተጓዥ ነኝ እያለ ነው። ማርያም፣ ለምን ጉንፋን ሊልክብህ ነው? ኧረ ጉንዳንም ትልቃለች አሉ። አቡኪን ጉንዳንም እንደምትልቅ አየሁና የለም የለም ያለው ሰው ጥያቄ ጠይቅ። በሙስሊሞች ካላቸው ወገኖች ደግሞ መታቸው ፕሮቭ ማድረግ ነው ይሄ ምሳሌ። አህመድ እንደዚህ ቢለኝ እየሳኩኝ ዘና ብዬ ኳኳኳኳ እያደረኩኝ መልስ ሰጠዋል። ቢኮዝ ሃይማኖቴ ነው ያንን መልስ እንድሰጥ የሚያደርገኝ። አንተ ምን ትላለህ? ተውና ትለዋለህ። እና ምን ይሁን ይላል። በስጋ ተገልጬ ነው ይላል። ሞታ አልተነሳህም ይላል አይ ሞቶ መነሳት አምላክ የሚሰራው ስራ ነው። ወደፊት ሞቶ ይነሳል። ሞቶ መነሳቱ አይቀርም። ኣረ ሁላችንም ሞተን እንነሳል። ሶ በምንም አይነት ሁኔታ ሮንግ ማድረግ አይቻልም። አዝናል። ማረጋ ሜትር ካለ ተጠቀሙ። ወይ ተአምር አሰራ ይሏል። ከገስት ላይ ወርዶ ተአምር ያሳያቸው። ግር የለው። ሰላም አለይኩም ነገር ሁሉ ከእርሱ ይሆናል። እኛም ለእርሱ የሆነን አንድ አምላክ አብ አለን። አብ አንድ አምላክ፣ ማን አለ? አብ አብ ብቻ ነው አንድ አምላክ ተብሎ ባይብል ላይ የተጠቀሰው። ስለዚህ አንዱ አምላክ አብ የተባለው እንጂ ኢየሱስማ ሰው ነበር። ኢየሱስ ነብይ ነበር። ኢየሱስ እንደኔና እንዳንተ የሚበላ የሚጠጣ ነበር። እንደኔና እንዳንተ ደክሞት የሚተኛ ነበር። እንደኔና እንዳንተ ከበላ በኋላ ደግሞ ትክክለኛውን ፕሮሰስ የሚያካሄድ ነበር። ታዲያ አምላክ ነው ይሄንን ሊያደርግ የሚገባው ኖ በጭራሽ አምላክ እንደዚያ አይሆንም። አንዱ አምላክማ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በአያልነቱ ላይ ድክመት የሌለበት፣ በአሸናፊነቱ ላይ ሽንፈት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት ይሄ ነው። በቃ አንዱ አምላክ ማለት ይሄ ነው። ስለዚህ ይሄንን አንዱ አምላክ ወደ ማምለክ ነው እኛ የምንጠራው ማለት ነው። ስለዚህ ኢየሱስ የአንዱ አምላክ ፍጡር፣ ነብይ፣ መልእክተኛ፣ ክቡር የእሱ መልእክተኛ መሆኑን እንጂ ከዛ ውጪ ራሱ አንዱ አምላክ ነው የሚል አንድም ቦታ ጥቅስ የለም። ነው ሚዩት አድርገው፣ እሱ ነው ሚዩት አድርገው እሱ እንዳይረብሻ፣ ከዛ በኋላ እንቀጥላለን። እሺ፣ ስለዚህ አሁን ኢየሱስ አንዱ አምላክ እንዳልሆነ ተስማምተናል አይደል? አይዘር አይደለም ብለን ተስማምተናል። አ ግን እኔ የምለው ማለት ነው አ አንተ ያወራኸኝ እስካሁን ሁሉ ነገር ትክክል ነው። የምትሳት ከሆነ ነገር የለም። ኢየሱስ ኢየሱስ እንትን ነው አምላክ ነው ምናምን እያልን እናወራለን። ብዙን ጊዜ ጽንስ ነው ምናምን እያለን ብዙን ጊዜ ወዝ ሲወራ ስናዳምጥ ብዙ ነገር እናዳምጣለን። አንተ ደግሞ ያወራኸኝም ብዙ ሁሉን ነገር ገላልጣ ወርታኛል። ምንም ነገር አልቀረም፣ እና አምላክ ነው ብዬ ነው የማስበው ነው እኔ እኮ አምላክ ከሆነ አንዱ ችግር የለውም። ዋናው ነገር መረዳትህ ነው፣ ዋናው አእምሮህ ላይ ትክክለኛው ነገር ካለ ለእኔ ባገልጸውም ችግር የለውም። ስለዚያው ምንድን ነው ምን መሰለ አንዱ አምላክ፣ የመጀመሪያው ነገር ቅድም እንዳልኩ እኔ አምላክ ነኝ ብሎ አልተናገረም። እየሳሁ በመ ትልቁ ችግር እዚህ ጋ ነው እኔ አምላክ ነኝ አምልኩኝ እስካላለ ድረስ አንዱ